ምን ያሳየኝ ያገኘው እንዴ? ወዲህ እናንተ እንደው ቤቱ ሁሉ ሊበለኝ እንደው ሊውጠኝ ደርሶ፣ እንዳለ እንዳለ እህሉ ይበለኝ እሆ አይጠጣኝ እንደው ስራው

ወሬ የለ የለ እሞት የለም የለም ሳትቀምስ ነው ራ እስማ ቆይ፣ ወይ ነው ምታተር? ምን እኮ ሆኖ እና ቆይ፣ በባዶ ቆይ

እና እናንተ የቤታችሁ ስራ መቼ ያደርሳችኋል? እንኳን ረ ፈላገ ቢሆና እንዴት ከብት ማስወጣት ማስገባት፣ እንዴት ጎረቤት የሆነ ነገር ሲሆን ዝም ይባላል? ማ ነው እንዲ አያደርሳችሁም። አሁን ተመለስሽ ጥሩ ነው። በእርግጥ መውጣትሽ ጥሩ ነው። ከብቶች አሉ፣ እዚህ ናቸው። እኛዎች ከብቶች ጋር ናቸው አሉ አንድ ነገር ሆኑ

በይ እሺ፣ ደህና ምሽ። እግዚአብሔር ይማርሽ።

ሰላም ነው። እንዴት ነህ? ለምን አደር? አለሁኝ። እንዴት ነህ? እግዚአብሔር ይመስገን። ደህና ነህ

እን ምን አለ፣ በሆማይል ብታሳማ ብትደውል። አንተ እዚህ አካባቢ አያተመስገንች ነበረ እ ትምህርቱ ዷር አሉ የለም ወይ ዷርለ? እንግዲያስ ይኸውልህ አቋርጠህ በዚህ ታች ታችሁን በእግር ተሻገር ወንዙኝ